ዕለተ ሰኞ ሚያዝያ 8/2017 ዓ ም ሰላም እንዴት አደራችሁ? የተከበራችሁ ተመልካቾቻችን፣ ለዛሬ ዘንድ ላችሁ የቀረቡን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። ለቻናሉ አዲስ የሆናችሁ ተከታታዮችም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ መረጃዎች ነው የምናልፈው። በ25ኛው ሳምንት የኢትዮጵያ ፕሪምየር ሊግ ትናንት ሁለት ጨዋታዎች ነበር የተደረጉት። ወልዋሎ ዩኒቨርሲቲ አድግራት ከሽረ እንዳስላሴ ጋር ያደረጉት ጨዋታ አንድ ለአንድ በሆነ ውጤት ነው ማጠናቀቅ የቻሉት። እነዚህ ሁለት ቡድኖች እንግዲህ የትግራይ ድርብ ጨዋታቸውን ነበር ያደረጉት። አንድ ለአንድ በሆነ ውጤትም ማጠናቀቅ ችለዋል። በመጨረሻ ደረጃ ላይ ወራጅ ቀጠና ደረጃ ላይ የሚገኙ ቡድኖች ናቸው። ስለዚህ ሁለቱም እንግዲህ ነጥብ ተጋርተዋል። ትናንትና ቃሲም ረዛቅ ለወልዋሎ ዩኒቨርስቲ አድግራት ግብ ሲያስቆጠር፣ ኃይለ ሚካኤል ጥዑመ ልሳን ለሹረ እንዳስላሴ ግብ ያስቆጠረ ተጫዋች ነው ማለት ነው። በዚህ መሰረት ሽሬ በ17 ነጥብ 17ኛ ደረጃ ላይ ሲቀመጥ ወልዋሎ ዩኒቨርስቲ አድግራት በ11 ነጥብ በመጨረሻ አስራ ስምንተኛ ደረጃ ላይ ተቀምጠዋል ማለት ነው። በሌላኛው ጨዋታ ሀዲያ ሆሳእና ከመቀለ ሰብዓ እንደርታ ጋር ያደረጉት ጨዋታ መቀለ ሰብዓ እንደርታ ትናንትና ሁለት ለዜሮ በሆነ ውጤት ማሸነፍ ችለዋል። ሸሪፍ መሐመድ እንዲሁም ብሩክ ሙልጌታ ናቸው ሁለቱም የመቀለ ግቦች ማስቆጠር እየቻሉት። ስለዚህ መቀለ ትናንትና ነጥቡን ሀያ ስምንት ማድረስ ችለዋል። በአስራ ሶስተኛ ደረጃ ላይም ተቀምጠዋል ማለት ነው። ሀዲያ ሆሳእናም በሰላሳ አራት ነጥብ በስድስተኛ ደረጃ ላይ ተቀምጠዋል ማለት ነው። የኢትዮጵያ ፕሪምየር ሊግ ሀያ አምስተኛው ሳምንት ዛሬ ቀጥሎ ሶስት ጨዋታዎች ሲደረጉ ስጠዋት ሶስት ሰዓት ተኩል ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ዘጠኝ ሰዓት ሲዳማ ቡና ከባህር ዳር፣ አስራ ሁለት ሰዓት ሀዋሳ ከነማ ከወላይታ ድቻ ጋር የሚያደርጓቸው ጨዋታዎች እጅግ የሚጠበቁ የዛሬ መርሀ ግብር ጨዋታዎች ናቸው ማለት ነው። በሰላሳ ሁለተኛው ሳምንት የእንግሊዝ ፕሪሚየር ሊግ ትናንት ጨዋታዎች ቀጥለው ተደርገው ነበር። ቼልሲ ከኢፕስዊች ታውን ጋር ያደረጉት ጨዋታ ሁለት ለሁለት በሆነ አቻ ውጤት ማጠናቀቅ ችሏል። ጁሊዮ ኢንሲሶ እንዲሁም ቤን ጆንሶን የኢፕስዊች ታውን ግቦችን ሲያስቆጥሩ አክሰል ታንዘብ የኤፍሲ ጅታውን ወደ ራሱ ግብ አስቆጥሮ እንዲሁም ጀዳን ሳንቾ ግብ አክሎ ሁለት ለሁለት በሆነ ውጤት ማጠናቀቅ ችለዋል እነዚህ ሁለት ቡድኖች። ስለዚህ ቼልሲ እንግዲህ ወደ አውሮፓ መድረኮች የሚያደርገው ፉክክር እንግዲህ የአንሾራተት ነው የሚገኘው። ትናንትናም ወደ አራተኛ ደረጃ ላይ የሚቀመጥበትን ነጥብ ማባከን ችለዋል። በ54 ነጥብ ስድስተኛ ተቀምጠዋል ማለት ነው። ኤፕሲች ታውን በአንጻሩ በ18ኛ ደረጃ ላይ ነው የሚገኘው። 21 ነጥብ ነው ያለው። ስለዚህ ከፕሪመር ሊግ የሚወርድበት እድልም እንግዲህ እየሰፋ ነው የሚገኘው። ሌላኛው ተጠባቂ ጨዋታ ሊቨርፑል ከዌስት ሃም ጋር ያደረጉት ጨዋታ ነበረ። እንግዲህ ይህ ትልቅ ፉክክር የተደረገበት ጨዋታ ነበር። እንግዲህ ከባድ ጨዋታ ነበር። ዌስት ሃሞች እጅግ እንግዲህ ሊቨርፑልን ሲያጠቁ ነበር። ነገር ግን ሊቨርፑል ትናንትና ሁለት ለአንድ በሆነ ውጤት ነው ማሸነፍ እየቻሉት። ሉዊስ ዲያዝ እንዲሁም ቪርጅል ቫንዳይክ ናቸው ሁለቱም የሊቨርፑል የማሸነፊያ ግቦችን ማስቆጠር እየቻሉት። አንዲ ሮበርሰን በአንጻሩ ወደ ራስ ግብ ጠራት ግብ ዌስትሃሞችን አቻ አድርጎ ነበር። ቪርጅል ቫንዳይክ በሰማኒያ ዘጠነኛ ደቂቃ ነው እንግዲህ ወሳኝ የሆነ ግብ ለሊቨርፑል ትናንትና ማስቆጠር የቻለው ይህ ተጫዋች እንግዲህ በቅርቡ ከሊቨርፑል ጋር ያለው ውል እንግዲህ እንደሚጠናቀቅ ይታወቃል። ነገር ግን የሁለት ዓመት ውል በሊቨርፑል እንደሚፈርምም እንግዲህ እየተነገረ ነው የሚገኘው። ኦልሞስ አልቋል እየተባለ ነው የሚገኘው ፊርማው። ስለዚህ ይህ ተጫዋች ትናንትና ወሳኝ የሆነ ግብ ለሊቨርፑል ማስቆጠር ችለዋል ማለት ነው። ሌላኛውን ጨዋታ እንግዲህ ወልቭስ በሞሊንክ ስታዲየም ከቶተንሃም ጋር ነበር ጨዋታቸው እያደረጉ እንግዲህ ወልቭስ ትናንትናም አራት ለሁለት በሆነ ውጤት ነው ቶተንሃምን ማሸነፍ የቻሉት። ቶተንሃም እንግዲህ በዚህ አመት እጅግ ደካማ እንቅስቃሴ ነው እያደረጉ የሚገኙት። ትናንትናም በወልቭስ አራት ለሁለት በሆነ ውጤት ተሸንፈዋል። ሩያን ኖር፣ ጆዳን ስፐንስ ወደ ራሱ ግብ፣ እንዲሁም ጀርገን ላርሰን፣ ማቲያስ ኩኛ ናቸው የወልቭስ ግቦችን ያስቆጠሩት። እንግዲህ ማቲያስ ኩኛ በማንቸስተር ዩናይትድ እጅግ እየተፈለገ የሚገኝ ብራዚል ላይ አጥቅ ነው። እንግዲህ ትናንትናም በሰባ ሰባተኛው ደቂቃ ተቀይሮ ወደ ሜዳ ከገባ በኋላ በ ሰማንያ ስድስተኛው ደቂቃ ግብ ማስቆጠር ችሏል። እንግዲህ ይህ ተጫዋች እጅጉ የማንቸስተር ዩናይትድ ፍላጎት እንግዲህ እንደሆነ ይታወቃል። በቀጣይ አመት እንግዲህ ማንቸስተር ዩናይትድ የአጥቂ ስፍራ ችግራቸውን ለመቅረፍ ይህ ብራዚላዊ እንግዲህ በቀጣይ ሊያስፈርሙ ይችላሉ እየተባለ ነው የሚገኘው። የቶትንሃም ሁለቱም ጉቦችም ማቲያስ ቴል እንዲሁም ሪቻርሊሰን ናቸው ማስቆጠር የቻሉት ነገር ግን ቶትንሃምን ከሽንፈት መታደግ አልቻሉም። በወልቨስ ትናንትና ተሸንፈዋል። እንግዲህ በ37 ነጥብ 15ኛ ደረጃ ላይ ነው የተቀመጠው ቶትንሃም። ወልቭስም በ35 ነጥብ 16ኛ ላይ መቀመጥ ችሏል ማለት ነው። ሌላኛው እጅግ ተጠባቂ ጨዋታ በሴንት ጄምስ ፓርክ የተደረገው የኒውካስልና የማንቸስተር ዩናይትድ ጨዋታ ነበር። እንግዲህ ይህ ጨዋታ አራት ለአንድ በሆነ ውጤት ነው እንግዲህ ኒውካስል ዩናይትዶች ማንቸስተር ዩናይትድን ማሸነፍ የቻሉት እጅግ የሚገርም ጨዋታ ነበር ትናንትና። ኒውካስል ዩናይትድም ደምቀው ያመሽበት ምሽት ነበር። ሳንድሮ ቶናሊ፣ ሃርቬይ ባርነስ ሁለት ግቦች ሲያስቆጠርም ብሩኖ አራተኛው ግብ አክሎ ኒውካስል አራት ለአንድ በሆነ ውጤት ማንቸስተር ዩናይትድን ማሸነፍ ችሏል። ጋራሽ ነው ብቸኛዋን የማንቸስተር ዩናይትድ ግብ ማስቆጠር እየቻለው እንግዲህ ማንቸስተር ዩናይትዶች ትናንትና አንድሬ ኦናናን እንግዲህ ከስብስቡ ውጭ በማድረግ አልታይ ባይንደር ነው እንግዲህ ወደ ግብ ጠባቂነት ይዘው ወደ ሜዳ የገቡት። እንግዲህ ይህ ግብ ጠባቂም ትናንትና አራት ግቦችን ማስተናገድ ችሏል። በተለይ ቢሪኖ ጊማሬዝ ያስቆጠራት አራተኛው ግብ የግብ ጠባቂ ስህተት እንደነበረች ማየት ችለናል። እንግዲህ በቅርቡ የመታት ኳስ እንግዲህ ወደ ጆሊንተን ገጭታ ተመልሳ እንግዲህ ጊማሬዝ በፊት ቆይቶ እንግዲህ ቹኳስ በግሩም ሁኔታ ወደ ግብነት መቀየር ችሏል። ስለዚህ ትናንትና ኒውካስል አራት ለአንድ ማንቸስተር ዩናይትድን ማሸነፍ ችሏል። አራተኛ ደረጃ መቀመጥ ችሏል በሃምሳ ስምንት ነጥብ። እንግዲህ አንድ ጨዋታ ይቀረዋል። በቀጣይ ሮብ ከክርስቲያን ፓላስ ጋር ይቀሪ ጨዋታውን ያደርጋል ኒውካስል ዩናይትድ። እሱን ጨዋታ የሚያሸንፍ ከሆነ እንግዲህ በነጥብ ሶስተኛ ደረጃ ላይ የሚቀመጥበትን እድል እንግዲህ ይሆናል ማለት ነው። ማንቸስተር ዩናይትድ በአንጻሩ በ38 ነጥብ አሁንም 14ተኛ ደረጃ ላይ ነው እየተቀመጠው። የእንግሊዝ ፕሪሚየር ሊግ የ32 ሁለተኛው ሳምንት የመጨረሻው ጨዋታ ዛሬ አራት ሰዓት ላይ በርንማውዝ በሜዳቸው ፉልሃምን በሚያስተናግዱበት ጨዋታ መርሃ ግብሩን ይዘጋል ማለት ነው። የፕሪምየር ሊግ እንግሊዝ የደረጃ ሰንጠረዥ ስንመለከት ሊቨርፑል 73 ነጥብ አለው እየመራ ነው የሚገኘው። አርሰናል በ61 ነጥብ ሁለተኛ፣ ኖቲንግሃም ፎረስ በ57 ነጥብ ሶስተኛ፣ ኒካስል ዩናይትድ በ58 ነጥብ አራተኛ፣ እንዲሁም ማንቸስተር ዩናይትድ በ55 5 ነጥብ አምስተኛ ደረጃ ላይ ተቀምጧል ማለት ነው። ስለዚህ እነዚህ ሁለት አምስት ቡድኖች በቀጣይ በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ደረጃ ይዘዋል ማለት ነው። ኢፕስዊች ታውን፣ ሌስተር ሲቲ እንዲሁም ሳውዝ አምብተን ከ18ኛ እስከ 20ኛ ደረጃ ላይ ያለው የወራጭ ቀጠና ደረጃ ይዘው ይገኛል። በተለይ ሳውዝ አምብተን ባለፈው መውረዱ አረጋግጠዋል። ስለዚህ እስካሁን አስር ነጥብ ያለው ገና ጨዋታዎች እየቀሩት ከፕሪምየር ሊግ መውረዱ እንግዲህ ማረጋገጡ ይታወሳል። ወደ ስፔን ላሊጋ ስንሻገር በሰላሳ አንደኛው ሳምንት የስፔን ላሊጋ ትናንት ጨዋታዎች ተደርገው ነበር። ኦሳሱና ጁሮናን ሁለት ለአንድ ሲያሸንፍ ሪያል ማድሪድ ዲፖርቲቮ አላቬስን አንድ ለዜሮ ማሸነፍ ችለዋል። ካማ ቪንጋ ነው ብቸኛዋን የሪያል ማድሪድ ግብ ያስቆጠረው። ሪያል ማድሪድ እንግዲህ ትናንትና እጅግ ተፈትነው እንግዲህ ማሸነፍ ችለዋል። ብቸኛዋ የሪያል ማድሪድ ግብም ኤድዋርዶ ካማቪንጋ ከመረብ ማሳረፍ ችለዋል። በትናንትናው ጨዋታ በሁለቱም ቡድኖች በኩል በዲፖርቲቭ አላቤስም በሪያል ማድሪድም ሁለት ጫዋቾች ናቸው በቀይ ካርድ ከሜዳ የተሰናበቱት። በሪያል ማድሪድ በኩል ኪሊያን ሚባፔ በቀይ ካርድ ከሜዳ መሰናበት ችለዋል። በዲፖርቲቭ አላቤስ በኩልም ማሙ ሳንቼዝ ነው እንግዲህ ከሜዳ መሰናበት የቻለው እነዚህ ሁለት ተጫዋቾች እንግዲህ ከሜዳ ቢሰናበቱም ሌላ ተጨማሪ ግብ ማስተናገድ አልቻሉም። በተለይ ኪልያን ሚባፔ በዲፖርቲ አቫሌዝ ተጫዋች ጋር ላይ በሰራው ጥፋት እንግዲህ ነው ከሜዳ መወገድ የቻለው። በቫር ታይቶ ነው እንግዲህ የኪልያን ሚባፔ ቀይ ካርድ የተመለከተው። ስለዚህ ኪልያን ሚባፔ በቀጣይ ሪያል ማድሪድ አትሌቲክ ክለብ እንዲሁም ከጌታፌ የሚያደርጓቸው ሁለት የላሊጋ ጨዋታዎች ሊያልፉት እንደሚችሉ ነው እንግዲህ መረጃዎች እየወጡ የሚገኙት። በተለይ ኪልያን ሚባፔ ሁለት ጨዋታዎች የሚቀጣ ከሆነ ነው እንጂ ሶስት ጨዋታዎች የሚቀጣ ከሆነ ከባርሴሎና ጋር የሚያደርጉት የኤልክላሲኮ የፍጻሜ ጨዋታ የኮፓ ድሬም ሊያመጣው ይችላል የሚሉ ግምቶች አሉ። ምናልባት ግን ኪልያን ሚባፔ በሁለት ጨዋታ ቅጣቱ የሚያልፍለት ከሆነ ከባርሴሎና ጋር የሚደረገው ጨዋታ የሚሰለፍ ይሆናል ማለት ነው። ሌላኛው ሪያል ቤት እስከ ቫይራል ነበር ጨዋታቸው ያደረጉት ቫይራል ሁለት ለአንድ ማሸነፍ ችለዋል። አትሌቲክ ክለብም ራዮ ቫልካኑን ሶስት ለአንድ ሲያሸንፍ ሀን ሳንሴት ሁለት የአትሌቲክ ክለብ ግቦችን ሲያስቆጥር ኒኮ ዊሊያምስ ሶስተኛ ግብ ማስቆጠር ችሏል። ፓሲስ የራዮ ቫልካኖ ግብ ያስቆጠረ ተጫዋች ነው። የስፔን ላሊጋ ዛሬም ሲቀጥል አትሌቲኮ ማድሪድ አራት ሰዓት ላይ ከሪያል ቫላዶሊድ ጋር የሚያደርጉ ጨዋታ የሰላሳ አንደኛው ሳምንት የመጨረሻ ጨዋታ ነው ማለት ነው። ባርሴሎና ሪያል ማድሪድ እንዲሁም አትሌቲኮ ማድሪድ የስፔን ላሊጋም በተከታታይ ከአንደኛ ሶስተኛ ደረጃ ላይ ይዘው ሲመሩ ላስ ፓልማስ፣ ሌጋኔስ፣ እንዲሁም ሪያል ቫላዶሊድ ከ18ኛ እስከ 20ኛ ያለው የወራጅ ቀጠና ደረጃው ይዘው ይገኛሉ። በጣሊያን ሰሪያም ትናንት ጨዋታዎች ተደርገው ነበር። አታላንታ እንግዲህ ወደ ሶስተኛ ደረጃ ላይ የመጣበትን ውጤት አስመዝግቧል። ሁለት ለባዶ በሆነ ውጤት ነው ቦሎኛን ያሸነፈው። ፌሮንቲና ከፓርማ እንዲሁም ሄላስ ቬሮና ከጆና ዜሮ ና ዜሮ ሲለያዩ፣ ኮሞ ቶሪኖን አንድ ለዜሮ በማሸነፍ ላዚዮ ከሮማ ጋር ያደርጉት ጨዋታ አንድ ለአንድ በሆነ አቻ ውጤት ማጠናቀቅ ችለዋል ማለት ነው። የደረጃ ሰንጠረዥን ስንመለከት ኢንተር ሚላን በ71 ነጥብ አሁን የሚመራል። ናፖሊ አንድ ቀሪ ጨዋታ ያለው በ65 ነጥብ ሁለተኛ ደረጃ ላይ ይገኛል። አታላንታ በ61 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ቬኔዚያ፣ ኢምፖል እንዲሁም ሞንዛ ከ18ኛ እስከ 20ኛ ደረጃ ያለው የወራጭ ቀጠና ደረጃ መያዝ ይችለዋል። ናፖሊ ዛሬ ያለው ጨዋታ የሚያሸንፍ ከሆነ በ68 ነጥብ ነጥቡን ከፍ ማድረግ ይችላል። ከኢንተር ሚላን ጋር ያለው ነጥብ ልዩነቱም ወደ ሶስት ዝቅ ማድረግ ይችላል ማለት ነው። በጀርመን ቡንደስሊጋም ትናንት ሁለት ጨዋታዎች ተደርገው ነበር። ወርደር ብሬመን ስቱትጋርትን ሁለት ለአት ሲያሸንፍ ኢንትራ ፍራንክፈርት ሄደን ይህምን ሶስት ለዜሮ ማሸነፍ ችለዋል። እንግዲህ የኢንትራ ፍራንክፈርቱ ወጣቱ አጥቂ ሁጎ ኢኪቴኬ ትናንትናም ግብ ማስቆጠር ችለዋል። አንድ ግብም ለአሲስት አንድ ለግብ የሚሆን ኳስም አሲስት ማድረግ ችለዋል። ሮቢን ኮች ላስቆጠረው ግብ ሶስተኛው ግብም ጂን ባሆያ ናቸው ማስቆጠር የቻሉት። ስለዚህ ይህ ተጫዋች እንግዲህ በታላላቅ የእንግሊዝ ክለቦች ሊቨርፑልን ጨምሮ እየተፈለገ እንደሚገኝ ይታወቃል። ስለዚህ በተከታታይ ጨዋታ ግቦችን እያስቆጠረ ይገኛል። በቀጣይስ ወደ የትኛው የእንግሊዝ ክለብ ይዛወራል? የሚለው አብረን የምንመለከተው ይሆናል። እንደሚታወቀው ይህ ኢንትራክት ፍራንክፈርት የሚባለው የጀርመን ክለብ እንግዲህ በርካታ ተጫዋቾችን እያፈራ ነው የሚገኘው። በቅርቡም የማንቸስተር ሲቲው ግብፃዊው እንግዲህ ኦማር ማርሙሽ ከዚህ ቡድን እንደወጣ ይታወቃል። አሁንም ደግሞ ሄጎ ኤኪቴኬ ሌላኛው በታላላቅ የእንግሊዝ ክለቦች እንግዲህ እየተፈለገ ተጫዋች ሆነዋል ማለት ነው። የጀርመን ቡንደስሊጋ የደረጃ ሰንጠረዥን ስንመለከት ባየር ሚኒክ ስልሳ ዘጠኝ ነጥብ አለው አሁኑም ይመራል። ባየር ሊቨርጉሰን በስድስት ነጥብ ዝቅ ብሎ ስልሳ ሶስት ነጥብ ይዞ ይከተላል። ኢንትራክት ፍራንክፈርት በ51 ነጥብ የሶስተኛ ደረጃ ይዟል ሄደን ይህም ቦቸም ና ሆሊስቲንኬል ከ16ኛ እስከ 18ኛ ያለው የወራጅ ቀጠና ደረጃን ይዘው ይገኛሉ ማለት ነው ስለዚህ ለዛሬ ይዘላቸው የቀረውን ስፖርታዊ መረጃዎች እነዚህ ነበሩ ስለተከታተላችሁን እጅግ አድርገን ነው የምናመሰግነው ቻናሉን ሰብስክራይብ ማድረግ አሁንም እንዳትረሱ መልካም ቀን